ቴና እንግዲህ ኤደል እነሱ ቤት በመመላለሷ በጣም ትናደዳለች። ትሁትና አግባብታ እንድትነግራት በትጠይቃትም እዚህ ቤት ምንድነ የተፈጠረው ትላትም፣ ትሁት ምንም አይነት ነገር ልትነግራት አልፈለገችም። ይችልጅማ ልጅማ ማን እንደሆነች እዚህ ቤት ምን ፈልጋ እንደመጣች ወቃለብኝ። ቆይ በቃ እዳኒ ጋር ዳኒ የት እንዳለት ትጠይቃለች። እሱም ያለበትኝ ነግረታል። እሱ ጋር ጠብቀኝ አሁን ደርሳለሁ ትሏለች። ቀጥታ እንግዲህ እዳኒ ጋር ትሄድና እንዴ ለምን ነበር አፈልጋለሽኝ ለምንድን ነው እንደዚህ አጣድፈሽ ጠራሽኝ? ትላት። አይ አረ በፈለግኩ ሰዓት ማግኘት አልችልም። እን አይ እንደሱ ማለት አይደለም ማለት ብሎ ይቀጥላል ጥያቄውን። እሷም ያቺ ልጅ መጣ ነበር እኔ ሰውጣ እሷ መታ ነበር። ማን ነች ያቺ ኤደናታ ከካሌብ ጋር ተሳ ተቃቅፈው ሰላም ተባባሉ ቆያች ልጅ ባላች ስትለው ዳኒ በጣም ይደነግጣል። በጣም ይናደዳል። እንዴ ምን ሆነሃል? እኔ እንኳን እንደዚህ አልተናደድኩም። ቆይ እኔ ባሌን የተቀማሁት እያለሁ አንተ እንደዚህ ምን አናደደ? እንደ ራሽን እንደ ደህና ትቁጠሪ ብሎ ዳኒ ቲናን ገፍትሯት ይሄዳል። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ሁላችሁም ሰላማችሁ በእዝት ትረፍረፍፍ ይበልልኝ እያልኩ ዛሬም ዛሬ እንደተለመደው በሌላ ቪዲዮ መጥቻለሁ። የግፈኛዋ ሚስት እና የሰራተኛዋ ፍጥጫ አሁንም ትንቅንቁ እንደቀጠለ ነው። ካሌብ ዳኒ፣ እንዲሁም ደግሞ ኤደን እና ዳኒ በፍጥጫ ላይ ናቸው። ኤደን ለካሌብ ትሆናለች ወይስ ለዳኒ? በጣም አጣብቂኝ ውስጥ ናቸው። አባትዮ እንግዲህ ዳኒንም ሳይጎዳ ካሌብንም ሳይጎዳ ሁለቱንም ሊያግባቡ እየሞከረ ነው። ዛሬ ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ መጨረሻ ተከታተሉ። ቅድም መግቢያ ላይ እንግዲ እንደነገርኳችሁ ቲና ስለ ኤደን ማወቅ ፍላጎቷ እየጨመረ ነው። ትሁትን አግባብታ ልትጠይቃት ብትሞክርም ትሁት ምንም አይነት ነገር ልትነግራት አልፈለገችም። ጭራሽም እቃውን ጠቢ ብላ እቃውን አሳጥባታለች። ከዛ እንግዲህ ያላት አማራጭ ዳኒ ስለሆነ ዳኒ ጋር ሄዳ ሁሉን ነገር ትነግሯለች። ዳኒም በጣም ይደነግጥና ወደ ቤት ይሄዳል። ቤት ሄዶ እንግዲህ ኤደንን ያገኛታል። ኤደን፣ እኔ እዛ ቤት እንድትመጪ አልፈልግም እኮ። ለምን አንተ ያስተዋወቅከኝ ቤተሰቦች ጋር መሄድ እንዳልሄድ የማትፈልግበት ምክንያት ምንድን ነው? በቃ እኔ እፈራለሁ። እንደምወድሽ ታቄድ እወዳለሁ። ካሌብ ደግሞ መጥፎ ሰው ነው ጥሩ አይደለም። ስለዚህ እኔ እፈራለሁ። እንዴት የተባል እኮ ነው? ለምንድን ነው የምትፈራው? በቃ ነገርኩሽ፣ ሄደል አትሄጂ። ከዛ እሷም በጣም እንደተናደደች ና ቲናን መንገድ ላይ ይዛ እኮ ጨበደች። እንደዚህ አይነት እህት ናት እንዲያለች። ቆይ ምን አይነት ስርዓት አልበኝነት ነው? እኔ ስለዚህ አይደል አትሄጂ ያልኩሽ? እንዴ አንተ ኮን ያሳወቅ አባ ባኮ በጣም ጥሩ ሰው ናቸው ስለዚህ እሱ ጋር እንዳልሄድ ለምንድን ነው የማትፈልጉት? በቃ ለትንሽ ጊዜ እዛ ቤት አትሄጂ። ቢያንስ ሁል ጊዜ ያንተ ትንሽ ያንተ ነገር በጣም እየደከመኝ ነው ዳኒ፣ እባክህ የራሳችን ሕይወት እንኖር ብላ ኤደን ብትለምነውም፣ እሺ ትንሽ ብቻ ኤደን፣ ትንሽ ጊዜ ብቻ ስጭኝ። ሁልጊዜ ጊዜ ትንሽ ጊዜ ብቻ ትላለህ። ለምን እኔ እኮ ሴት ነኝ፣ ብዙ ነገር ይሰማኛል። ስለዚህ በደንብ አስብበት። አንድ ጊዜ ብቻ እሺ አንድ ጊዜ ብቻ ነው ብላ ለመጨረሻ ጊዜ አንድ ድል ትሰጠዋለች። እሱም እንግዲህ አንድ ድል ስለሰጠችው በጣም ደስ ይለዋል። እዛ ቤት በቃ እንዳትመላለስ ማንን መጠየቅ እንዳለበት ካሰበ በኋላ ቀጥታ ካሊቡ አባት ጋር ይሄዳል። የካሊብን አባት፣ አባዬ ከዚህ በኋላ ኤደን እዚህ ቤት እንድትመጣ አልፈልግም። እሺ የኔ ልጅ፣ ታዲያ እኔ ምን ልርዳ ይለዋል። እሱም አትምጭ በሏት እኮ ለምንድን ነው እንዳትመጣ የፈለግከው? በቃ እኔ ኤደን ከማጣ ብሞት ይሻለኛል። በቃ አልፈልግም፣ እሷን ማጣት አልፈልግም። እንዳታጣት ከፈለክ አግባት። ሴት ልጅ ናት፣ ብዙ ነገር ትፈልጋለች። ስለዚህ እሷን ማጣት የማትፈልግ ከሆነ አዳምጣት፣ የምትፈልገውን ሁሉ አድርግላት። እሷ እኮ ያልኳትን ነገር አንዱንም አላደረኩላት ስለዚህ በተስፋ እየደከመች ነው እና እኔ እሷ ጥሩ ሰው ናት እኔ አትምጭ ብላት ቤት ብርቅ የሆነብኝ አይመስላትም አይመስልህም ልጅ እኔ አትምጭ ብዬ አልከለክላት ግን አንተ የእሷ የምትፈልገውን ነገር ካደረክላት በፍጹም አታጣት ምክንያቱም እሷ ጥሩና አስተዋይ ልጅ ናት እሺ እሱማ አውቃለሁ በቃ ካወክ አትምጭ እንድላት አትጠይቀኝ ሌላ ምን ልርዳ? ትንሽም ቢሆን ገንዘብ አሰጠኝም። እሱንማ ሰጠውክ አራት ሚሊዮኑም ወጥቶ ቢሆን ትወስዶ ነበር። ይወጣለን ሰጥቻለሁ። ስለዚህ ሰርታ ብላ ልጅ አይደለ ትቀጥላ ወጣለ ሲለው ተነስቶ ጥሎት ይሄዳል። እንግዲህ አሁንም በድጋሚ አባባን ልታወራ ኤደን ትመጣለች። ሄደን እንግዲህ ሁሉን ነገር ትጠይቃለች። ፍርሃቷን፣ ስጋቷን፣ ጭንቀቷን እያንዳንዱን ነገር ከጠየቀች በኋላ ትሁት ስምጣ እንዲ ኤዱ መተሻል እንዲ ብላ ሰላም ካለች በኋላ ኤደን በቃ ምግብ አለ፣ ቅድም የሰራሁት ላምጣልሽ ስትላት፣ አይ ምግብ አልፈልግም፣ ባይሆን ሻይ ካለ አምጪልኝ። እሺ አባዬ፣ ላንተስ ምን ላምጣልህ? እኔማ ሁሉንም አሁን የተጠቀምኩት ምንም አያስፈልግም፣ ለእሷም አምጪላት ይላታል። ኤደንም እንግዲህ ቁጭ እንዳለች ሻይ ምኑም ይመጣላትና ተስተናግዳ ትሄዳለች። ካሌብ ዳኔን እንግዲህ ከቤት ውጣ ሲለው አባዬ እስካላስወጣኝ ድረስ መቼም አልወጣ ብሎት በንቀት ጥሎት ይሄዳል። ካሌብ በጣም ይናደዳል። ምክንያቱም ካሌብ እንደ ጥገኛ አድርጎ ዳኔ ተናግሮት ነበር ራሱ ጥገኛ ሆኖ። መቼስ የእናትና ያባት ቤት እንደ ራሳችን ቤት ነው ያደግንበት፣ ቦርድ ቀን ምን ብለን ያደግንበት፣ ሴት እንደ ራሳችን ወራሽም እንግዲህ ብንሆን እኛውን ምንሆን። ስለዚህ ዳኒ ምንም በማያገባው ነገር የቤት ባለቤት ለመሆን ሚስቱን ቀምቶ እየኖረ እያለ እንኳን ያለ እፍረት ካሌብን ተናግሮታል። ካሌብ እንግዲህ አባቱን ከዚህ በኋላ ይሄ ድራማ ይበቃል፣ በቃ ሁሉንም እውነት አውቀናል። በፊት ዓይን የተጋርዶ ነበር፣ ፍቅር አውሮኝ ነበር፣ ምንም አላወቁም ነበር። አሁን ሳያቸው ራሱ ግደላቸው ግደላቸው ይለኛል። አባዬ ከዚህ በኋላ ልታስወጣቸው ነው የሚገባው፣ አስወጣቸው ሲል አይ ካሊ፣ የሞኝ አስተሳሰብ ፍርድ ገምድላትሁን እኔ አላስወጣቸውም። ጃኒም ቢሆን ክፉ ሰው አይደለም ብር ፈልጎ ነው የመጣው። ስለዚህ እኔ እንድተቆሳቃዩ እኔ እንድተጎዳህን አልተጎዳህም። አንተ ከዚህ በኋላ የሚያደርጉትን ነገር አት አትከታተል በገዛ ቤቴ እኮ ነው ወንድሜ ብላ ውሽማዋን እዛ የመጣችሁ። ስለዚህ እኔ ከዚህ በላይ መታገስ አልችልም፣ ነው ይሏል። እንግዲህ አንተ ተረጋጋ፣ ስትወስን ውሳኔህን በብልህና በአስተዋይነት አድርገው። ቶሎ የምንወስናቸው ውሳኔዎች ወደኛው ጉዳት ያመጣሉ። ስለዚህ ተረጋጋ፣ ሁሉ ነገር በጊዜው ያበቃለታል። ዳኒም ስባሪ ሳንቲም አያገኝም። ስለዚህ ተረጋጋ ይለውና ካሌብ ተናዶ አባትየውን ቡናውን እንኳን ሳይጠጣ ጥሎት ይሄዳል። እቤት ሄዶ እንግዲህ እንደፈከረው ቅድም እንዳልኳችሁ ዳኒን ለማስወጣት ቢሞክርም ዳኒም አልወጣም፣ አባዬ ሲያስወጣኝ ብቻ ነው ማስወጣው የምወጣው ብሎት ጥሎት ይሄዳል። ከዛ እንግዲህ ካሌብ ቆይ ባልሰራልህ፣ አልለቅም እንደዚህ እንደናከኝ እንዲህ እንዳዋረድክኝ ሞቻለሁ ብሎ እንደዛ ነው እያንዳንዱን እርምጃ እያንዳንዱን ነገር ለኤደን ሊነግራት ይወስናል። ኤደንን እንግዲህ በአስቸኳይ ጠራትና እዛው ሰፈር ያለው ካፌ እንዲገናኙ ይቀጥራታል። እሷም ደቂቃ ሳታረብድ በተባለችው ሰዓት ከካሌብ ጋር ይገናኛሉ። ባለፈው እንግዲህ ገና በጥርጣሬ ስለነገራት ኤደን በጣም ተናዳ ነበር። ምክንያቱም በጣም የምትወዱት ሰው፣ በጣም የምታፈቅሩ ሰው የሆነ ነገር አደረገ ወይ የሆነ ነገር ሆነ፣ ወይ የሆነ ነገር ሰረቀ ብትባሉ ቶሎ እንደማታምኑት እንደማናምነው ሁሉ ኤደንም ልክ እንደዛ ነበር። ገና ሲነግራት በፍጹም ዳኒ አያደርግም ብላ የደመደመችው። አሁን ግን ቲናና ዳኒ እህትና ወንድም ሳይሆኑ ፍቅረኛሞች ናቸው ሲላት ኤደን በድንጋጤ ትበረጋለች ማለት ነው። ወደ ቤተሰቦቼ፣ የዛሬ ቪዲዮ ይህን ይመስላል። ቀጣዩን ይዤላችሁ እመጣለሁ። እንግዲህ ሰላጣ እዚህ ጋር ለሰላጣ እየበላችሁ እየጋበስኳችሁ ነው፣ አደርስላችኋለሁ በቤቴ ካው በፈለጋችሁት። በጣም ቂል ነው በነገራችን ላይ ሰላጣ ቶሎ ነው የሚደርሰው። ይህ ክረምቱ ግማሽ ላይ ነበር የተተከለው። ክረምቱ እያለቀ ተቆርጦ ደግሞ ወዲያው ወዲያው የሚታካው ማለት ነው እና በየግቢያችሁ እየተከላችሁ ሽንኩርቱ ነው ምንም ሆነም መመገብ መጠቀም ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም ሰላማችሁ ብዙ ትረፍሪሽ ይበልልኝ።